ከዚህ በፊት እምነታችን በጣም ኢምፖርታንት ነው፣ ሀሳብና ስሜት አንድ ላይ እምነት ይፈጥራሉ፣ እሱ ነው ህይወታችን የሚፈጥረው ምናምን ስል ብዙ ጊዜ ሰምታችሁ ይሆናል። እና ዛሬ ስለ እምነት ነው የምናወራው። እምነት ማለት የማይታይን ነገር ማየት መቻል ነው። ጥሩ ምሳሌ አሁን ዘር ስንዘራ፣ ለምሳሌ ወይ የሆነ ነገር ስንተክል በኋላ ላይ በቅሎ የሆነ አትክልት ወይ ፍራፍሬ ወይ ጤፍ ወይ ስንዴ ይሆናል ብለን ባስቀመጥነው እምነት ነው ያንን ዘር የዘራ ነው ማለት ነው። ገና ያልተፈጠረውን የማይታየውን ነገር አይተን ነው ያንን ፍሬ የዘራ ነው። ይሄ ምን ያሳያል? እምነትን ማለት ነው። እምነት ማለት በአጠቃላይ ይሄ ነው። አእምሯችን ውስጥ የሚመጡ ሀሳቦችንም እንደዛ እንመልከታቸው። ሀሳብ እየዘራን ነው፣ አእምሯችን ውስጥ ማለት ነው። እና በእምነት ምክንያት እነዛን ሀሳቦች በማመናችን እውነት ናቸው ብለን በማመናችን ምክንያት ሪያሊቲ ይሆናሉ ማለት ነው። ህይወታችን ላይ ተፈጥረው እናያቸዋለን ማለት ነው። ስለዚህ እምነት በጣም ፓወርፉል የሆነ ነገር ነው። በጣም የሚገርመው ነገር ግን እኛ የእምነታችንን ሀይል ማየት ትተን በእምነታችን አማካኝነት ኃይላችንን ለሰጠነው ነገር ተገዢ ሆነን እንኖራለን። ለምሳሌ አሁን ገንዘብን ብንወስድ በድሮ ጊዜ ገንዘብ በወርቅ የተደገፈ ነበረ። የአንዱ ገንዘብ ወረቀቱ ማለት ነው የወረቀቱ ቫሊዩ ያ ሰው ወይም ያ መንግስት ባለው የወርቅ መጠን ነው ዋጋው የሚያወጣው፣ በወርቅ የተደገፈ ነበረ። ከዛ ከሆነ ጊዜ በኋላ እሱን ነገር ተውትና ፊያት መኒ የሚባለውን ወረቀት ፈጠሩ። እሱ ማለት ምንም ከኋላ ባክ የሚያደርገው ምንም አይነት ወርቅ የለም እና ያንን ወረቀት ወይ ብር ያተመው መንግስት ነው በቃ፣ ዋጋውን የሚያወጣለት እሱ እንደፈለገ ማለት ነው ማለት ምንም ምክንያት የሌለው ዝም ብሎ ወረቀት ነው። ከዛ ያትሟል የሆነ መንግስት፣ ከዛ ዋጋ ይኖረዋል በቃ ዝም ብሎ። እና ፊያት መኒ ይባላል፣ እሱም አይነት የገንዘብ አይነት ማለት ነው። አሁን የምንጠቀመው ገንዘብ እሱን ነው። እና ፊያት ማለት ከላቲን ወርድ የመጣ ቃል ሲሆን ሌቲት ቢ ማለት ይሁን እንደማለት ነው። ይሁን ይፈጠር በቃ ይሁን እንደማለት ነው፣ ቃሉ ማለት ነው። እና ይሄ ምን ያሳያል? አንድን ዝም ብሎ ራንደም የሆነ ወረቀትን ይሁን በማለት ብቻ ከዛ ገንዘብ ማድረግ፣ እንግዲህ ይሄ የሚያሳየው የእምነትን ኃይል ነው። ይሁን በቃ ይሄ ቫሉ ይኑረው ተባለና ኖረው። እኛ አመን ነው ተስማማን፣ ሁላችንም። ከዛ እምነታችን ቫሉ ሰጠው። ከዛ በጣም ቫልዩ ከመኖር የተነሳ አሁን ለገንዘብ ብለን ሁላ እንጋደላለን። ሌላ የእምነት ምሳሌ ደግሞ ፌዝ ሂሊንግ የሚባለው ነገር አለ። የምናውቀው ይሄንን በሃይማኖት ተቋማቶች ውስጥ ነው። እነዚህ የተለያዩ የሃይማኖት ተቋማቶች ውስጥ የሚደረገው የማዳን ስርዓት በሱ ባለን እምነት ምክንያት እንድናለን ማለት ነው እንጂ ያ ሰው ወይ ደግሞ ያ ውሃ ወይ ደግሞ ያ መጽሐፍ ራሱን ችሎ የማዳን ኃይል ኖሮት አይደለም። እኛ ያ ነገር ያድነናል ብለን ባለን እኛ ለዛ ነገር በሰጠነው ትልቅ እምነት ነው እምንድ ነው ማለት ነው። ለዛ ነው ውጤቱ ከሰው ሰው የሚለያየው። ግማሾቻችን ልንድን እንችላለን፣ ግማሾቻችን ላንድን እንችላለን። ከሰው ሰው የሚለያየው እኛ ያለን የእምነታችን ጥንካሬ ላይ ዲፔንድ ስለሚያደርግ ነው ውጤቱ። ይሄ በእምነታችን አማካኝነት መዳን የምንችልበት መንገድ ሞደርን ሜዲስን ላይ ራሱ ጥቅም ላይ ይውላል። እሱም ፕላሲቦ ኢፌክት ይባላል። ፕላሲቦ ኢፌክት እንዴት ነው የሚሰራው? ለምሳሌ አሁን የሆነ ፔሽንት በተደጋጋሚ የሆነ ነገሬን ወይ ራሴን ወይ ወገቤን ብቻ የሆነ ነገሬን ያመኛል እያለ ወደ ሐኪም ቤት ይመጣል እና ሁሉም አይነት ቴስቶች፣ ምርመራ እንዳለ ተደርጎለት ጤነኛ መሆኑ ሲረጋገጥ እዚህ ጋር ያለው ችግር ሳይኮሎጂካል ሊሆን ይችላል ማለት ነው ይሄ የህመሙ። ስለዚህ ሐኪሞች ምን ያደርጋሉ የሆነ የስኳር ታብሌት የሚባል ነገር አለ፣ ምንም ጥቅምም ጉዳትም የሌለው ነገር አለ። እንደዚህ አይነት ኪኒኖች አሉ። እንደዚህ አይነት ኪኒኖችን ይሰጡታል። አንዳንዴ ደግሞ ዝም ብሎ ቫይታሚንም ሊሆኑ ይችላሉ። ብቻ እንደዚህ አይነት ኪኒኖች ይሰጡትና ከዛ ግን ሲሰጠው የሚነገረው ነገር ይሄ መድኃኒት ለአንተ ህመም፣ በቃ ስፔሲፊካሊ ለአንተ ህመም ተብሎ የተሰራ መድኃኒት ነው። አዲስ የመጣ ነው። በጣም የሚሰራ መድኃኒት ነው አንተ በትክክል ከወሰድከው ትድናለህ በቃ ይሄ በጣም አሪፍ መድኃኒት ነው ለአንተ ህመም እና ከውጭን ነው ያስመጣ ነው ምናምን ብቻ የሆነ በኃይለኛው እንዴት እንደሚሰራ አድርገን እንነግረዋለን ማለት ነው ከዛ በኋላ ያ ሰው መፍትሄ የተገኘልኝ ለህመም ይይልና ያን መድኃኒት ይወስዱና በትክክል ይወስደዋል ከዛ ያን መድኃኒት ወስዶ ልክ እንደጨረሰ ከዛ ህመም ይድናል ማለት ነው ይሄ በምን ምክንያት ነው ዳ ነው በእምነቱ ምክንያት ነው ዳ ነው እንጂ መድኃኒቱ እንደሆነ ስኳር ነው እሱ ግን አያውቅም። ፕላሲቦ ኢፌክት ማለት ይሄ ነው። ይሄ አሁን የነገርኳችሁ ኤቲካል የሆነው ፕራክቲስ ነው። ሰውየው ኖርማሊም በሽታም የለበትም። ግን ደግሞ አንዳንድ ሪሰርቾች ሲሰራ ምናምን ደግሞ ትክክለኛ የእውነት በሽታ ያለባቸውን ሰዎች ራሱ ይህንን ሹገር ፒል ይሄ የስኳር ታብሌቱን በመስጠት በጣም አሪፍ መድኃኒት ነው ብለው በመናገር ሰዎቹ ሲድኑ ታይቷል። በጣም ብዙ ሪሰርቾች ላይ ማለት በአንድ ወር ኒው ኢንግላንድ ጆርናል ኦፍ ሜዲሲን የሚባል ሜዲካል ሪሰርቾችን አርቲክሎችን ፖስት የሚያደርግ ሜዲካል ጆርናል አለና እሱ ላይ የተለቀቀ ሪሰርች ምን ይላል ዶክተር ጄቢ ሞዝሊ የሚባል ሪሰርቸር የፕላሲቦ ኢፌክትን የመስራት ሀይል ምን ያህል ነው የሚለውን ነገር ለማጥናት ፈልጎ ያደረገውን ሪሰርች ተጽፏል። እና እሱ ሪሰርች ምን ይላል አስር የቀድሞ ወታደሮችን ሰበሰበ ና አርትራይተስ አለባቸው እነሱ ደግሞ፣ አርትራይተስ ማለት የተለያየ መገጣጠሚያ ቦታ ላይ የሚመጣ ችግር ማለት ነው። እና እነዚህ አስር የቀድሞ ወታደሮች ጉልበታቸው ላይ አርትራይተስ አለባቸው። እና፣ እነሱን አንድ ላይ ሰበሰበና እነሱ መራመድ ራሱ የሚቸግራቸው አይነት ስቴጅ ላይ የደረሱ ሰዎች ናቸው። ከዛም ጉልበታችሁ ላይ ሰርጀሪ ሊሰራላችሁ ነው፣ ከዛ በኋላ አርትራይተሱም ይድናል፣ በትክክል መራመድ ትጀምራላችሁ ተባሉና ሁሉም ተስማሙ። ከዛ ወደ ሰርጀሪ ክፍል ገቡ፣ ሁሉም ማለት ነው። በየተራ ከአስሩ ሰዎች ውስጥ ሁለቱ ብቻ ናቸው ትክክለኛው ይሄ ለአርትራይተስ የሚሆነው ሰርጀሪ የተሰራላቸው በትክክል ሰርጀሪ የተሰራላቸው ማለት ነው። ስምንቱ ግን ሰርጀሪው አልተሰራላቸውም፣ ግን በቃ ማደንዘዣ ላይ ተደረጉ፣ ኦፕሬሽን ክፍል ውስጥ ገቡ፣ ምናምን ሰርጀሪ እንደሚሰራላቸው አይነት ተደረገ። ከዛ በኋላ እዛ ጉልበታቸው ላይ ብቻ ትንሽዬ ኢንሲዥን፣ ትንሽዬ ነገር ከላይ ማለት ነው ቀደዷቸው እና ከዛ በኋላ ሰፉት። በቃ ሰርጀሪ እንደተሰራቸው እንዲመስል አድርገው ማለት ነው። ከዛ ሰፉት ለስምንቱ። ከዛ አስሩም ወደ ቤት ተላኩ። ከዛ ለፎሎ አፕ ከትንሽ ጊዜ በኋላ ወደ ሆስፒታሉ ሲመጡ አስሩም ሰዎች በፊት ከነበሩበት ትልቅ መሻሻል እና ለውጥ አሳይተዋል፣ እና የተሻለ መራመድ ይችላሉ ማለት ነው። አስሩም ግን ሰርጀሪ ትሰራላቸው ሁለቱ ብቻ ናቸው። ፕላሲቦ ኢፌክት በዚህ ልክ ተሰርቶ ቼክ ተደርጎ አይታወቅም። ሌላ ጊዜ በፒል በመድኃኒቶች እናምን ነበረ፣ ግን እስከ ሰርጀሪ ደረጃ ድረስ ራሱ የሚያደርስን በሽታ የማዳን ኃይል አለው። እና ይሄ የሚያሳየው የአእምሯችንን ኃይል ነው። እና በተለይ እምነታችን ምን ያህል ኃይል እንዳለው ያሳያል ማለት እና ሀሳቤ ምንድን ነው እዚህ ጋር ዋናው ነገር እኛ እውነት ነው ብለን ያመንነው ነገር ነው እውነት የሚሆነው እንጂ ራሱን ችሎ እውነት የሆነ ነገር እዚህ ሪያሊቲ ላይ የለም። የአእምሯችን ፕሮጀክሽን ነው። በቃ ብዙ ነገር ሁሉም ነገር ለምሳሌ፣ ይሄ ድንጋይ ያድነኛል ብዬ በቃ ከልብ ካመንኩኝ በድንጋዩ ያ ድንጋይ ያድነኛል። ግን ድንጋዩ ያዳነኝ ድንጋዩ ራሱን ችሎ የማዳን ኃይል ኖሮት አይደለም። እኔ የማዳን ኃይሌ ለድንጋዩ ሰጥቼ ነው። በምን መልኩ? በእምነት መልኩ። ይሄ እኮ የሚያሳየው እንዳለ ኃይሉ የማዳንም ይሁን የመፍጠርም ኃይሉ እንዳለ እኛ ጋር ነው ያለው ግን እኛ ያንን ኃይላችንን ወስደን ከኛ ውጪ ላለ ነገር ስንሰጥ ያ ነገር ያንን ኃይል ያገኛል። ቢኮዝ እኛ ስለሰጥ ነው እንጂ አሁን ያ ድንጋይ እራሱን ችሎ ምንም አይነት ኃይል የለውም። እምነቴን ባነሳው ምንም አያመጣም ማለት ነው። ስለዚህ ማዳን ብቻ ሳይሆን አሁን በፍርሃትም በኔጌቲቭ አስፔክቱም እንደዛው ነው። ከእኔ በላይ የሆነ እኔ ላይ ኃይል ያለው ነገር አለ ወይ ሰው አለ ወይ መንግስት ይሁን ሰዎች ይሁኑ ብቻ ዋትቨር ከኔ በላይ ሰይጣን ይሁን ብቻ ከኔ በላይ እኔ ላይ የሆነ ነገር የማድረግ ኃይል አለው የሚል ፍርሃት ኢነርጂ ከለቀቀን ለዛ ነገር ኃይሉን ኦሬዲ ሰጠ ነው፣ ስንፈራው ሰጠ ነው። ስለዚህ እምንፈራው ነገር ይደርሳል ማለት ነው። በእምነታችን አማካኝነት ግን አረ ምንም አያመጣም በቃ እንዳለ ፓወር ያለው እኔ ላይ ያለው እኔ፣ እኔ ጋር ብቻ ነው እኔ ላይ ፓወር ያለኝ እኔ ብቻ ነኝ የሚል እምነት ካለን ግን ማንም ምንም ማያደርገንም። እኔ ስል ደግሞ ሁልጊዜ እኔ ማለት እኔ ሰሚራ ወይ ከበደ ወይ አበባ አይደለም። እኔ ማለት ሁላችንም ነን ሁሉም ነው። እና እኔ ማለት ምን ማለት እንደሆነ ሌላ ቪዲዮ ቪዲዮ አለ ከዚህ በፊት የሰራው እሱን ሄዳችሁ ማየት ትችላላችሁ። እኔ ስል እኔ ራሴን እያልኩ አይደለም። እኔ ስል ሁላችንንም እንደሆነ ኮሌክቲቭሊ ትክክለኛ ማንነታችንን እንደሆነ እዛ ሄዳችሁ ማየት ትችላላችሁ ቪዲዮው ላይ። ሌላ ደግሞ እነዚህ ላኪ ቻርም የሚባሉ ነገሮች አሉ። ማለት ይሄንን ብራስሌት ካደረግኩኝ በቃ እድለኛ ሆናለው፣ ይሄንን ልብስ ከለበስኩኝ ገንዘብ ወደኔ ይመጣልና የሚባሉ ነገሮች አሉ። እነሱም ራሱ ፕላሲቦ ኢፌክት ናቸው። ለነዛ እቃዎች ምንም ፓወር የሌላቸው ነገሮች ፓወራችንን አሳልፈን እየሰጠን ነው። በአጠቃላይ ሁሉም ነገር ከኛ ውጪ እኛ ላይ ሀይል አለው፣ በኔጌቲቭ ይሆን በፖዚቲቭ ሀይል አለን ብለን የምናስበው ነገር በጠቅላላ ጣዖት አምልኮ በሉት፣ በቃ በሀሳባችን የፈጠርነው ነገር ራሱ እኮ ጣዖት እኮ ነው። ፊዚካል ኤግዚስታንስ ባይኖረው በፊት ጣዖት አምልኮ እቃዎች፣ ነገሮች ናቸው። አደለ? እቃዎችን ይሰሩና እነሱን ነው የሚያመልኳቸው። አሁን ግን በሀሳባችን ነው ያለው። ያ ነገር እኛን የፈጠር ነው። ዞሮ ዞሮ ያኛውን በእጃችን ፈጠር ነው፣ ይሄኛውን ደግሞ በአእምሯችን ፈጠር ነው። ልዩነቱ እሱ ነው። እርግጠኛ መሆን የምንችለው እኛ በመኖራችን ብቻ ነው። በቃ በሌላ ነገር ምንም እርግጠኛ መሆን አንችልም። ስለ ራሳችን ብቻ ነው እርግጠኛ መሆን የምንችለው እሱም እኛ መኖራችንን ኤግዚስት ማድረጋችንን እርግጠኛ ነን። በቃ አለቀ። ከዛ ውጭ ያለው ነገር የአእምሯችን ፕሮጀክሽን ነው። አእምሯችን እንዳለ የፈጠረው ነገር ነው። ስለዚህ ይሄንን ካየን አእምሯችንም የእኛ የምንፈልገውን ነገር ለምን እንዲፈጠር አናደርገውም? እኔ በቂ አይደለሁም፣ እኔ ደሃ ነኝ፣ እኔ ሰነፍ ነኝ፣ እንደዚህ በቃ ችግሮች ብቻ ለምን እንነግሯለን? ኢትሶላ እኮ አእምሯችን የፈጠረው ነገር ነው እውነት የሆነው ስለዚህ በአይናችን የምናየውን ነገር ኢግኖር አድርገን በአይናችን የምናየው ነገር እኮ አእምሯችን በፊት አስቦት የነበረው እና አሁን ተፈጥሮ እያየነው ያለ ነው ነገር። ስለዚህ እሱን ለመቀየር ይሄ የፓስት ነው፣ በቃ አሁን እያየነው ያለ ነው እየኖር ነው ያለው ያለ ነው ህይወት ፓስት ነው። አእምሯችን ድሮ ሲያስበው የነበረው እና አሁን ክሪኤት ያደረገው ነው። ስለዚህ ፊውቸሩን በእኛ ኮንትሮል ውስጥ ለማድረግ ከፈለገ ሪያሊቲ አሁን የምናየው በአይናችን የምናየውን ነገር ዲና እናደርገው፣ ኢግኖር እናደርገው፣ ጥሩ ነገሮች እናስብ ከዛ በኋላ ፊውቸራችንን እንቀይራለን። እሱ ደግሞ ከእምነት ይጀምራል። እምነት በጣም ኢምፖርታንት ነው። እምነታችንን የሰጠነው ነገር እንዳለ ይፈጠራል። ነው ብለን ካመንን ከልባችን ይሆናል። ስለዚህ ለምን ጥሩ ነገሮች አናምንም ስለ ራሳችን? ከዛ ውጤቱን እንያው። ምንም የሚጎልብን ነገር የለም ብዬ አስባለሁ።